የተካፋይነትን ሀሳብ በመጠቀም ከዚህ በታች ያሉትን አረፍተ ነገሮች ትክክል ከሆኑ እውነት፣ ትክክል ካልሆነ ደግሞ ሀሰት ለመልስ ይላል። ስድስት የሰማንያ ተካፋይ ነው ማለት ሰማንያ ሲካፈል ለስድስት ይሄዳል ይሆናል። በምን እናውቃለን? ይህንን ሰማንያን ለሁለት እና ለሶስት ያለቀሪ መካፈሉን በዛ ደንብ ነው ደንብ መጠቀም አለብን። ለሁለት ይካፈላል ያለቀሪ፣ አው ለምን መጨረሻው ተጋማሽ ቁጥር ስለሆነ ለሶስትስ ያለ ሲያለ ቀሪ ይካፈላል? አይካፈልም። ስምንት እና ዜሮ ስምንት ነው። ስምንት ደግሞ ያለ ቀሪ ለሶስት አይካፈልም አይደለ። ስለማይካፈል ይሄ ሐሰት ነው ማለት ነው። ይሄ ሐሰት ነው። ለደግሞ አራት የዚህ ተካፋይ ነው። አራት የቅርታ አራት የአስራ አምስት ሺህ አካፋይ ነው ይሄ ወይም ደግሞ ለዚህ ይካፈላል እንዴት ነው የምናደርገው? ይህንን አስራ አምስት ሺህ ማለት አስራ አምስት ሲባዛ በስንት ነው? በመቶ ነው በአንድ ሺህ ነው። ከዛ ይህንን ለአራት ስናካፈል አሁን በእርግጠኝነት አንድ ሺህ ለአራት ስለሚካፈል ይህ ቁጥር ለዚህ ይካፈላል እንላለን። ወይም ደግሞ መቶ ሀምሳ ሲባዛ በመቶ ሲካፈል ለአራት ብናደርግ እዚህ ጋር 150 ስንት ዜሮ አለው አያቸው። አሁን እዚህ ጋር ዜሮን ቁጠሩ። 150 ላይ አንድ ዜሮ አለ፣ እዚህ ጋር ሁለት ዜሮ አለ። አጠቃላይ እዚህ ጋር 3 ዜሮ ስላለ፣ ስለዚህ የምናደርጋለን ማለት ነው አጠቃላይ 15000 ይሆንልናል። ስለዚህ 150 ሲባዛ መቶ ሲካፈል ለ4 ስንል መቶ ለ4 ያለ ቀሪ ስለሚካፈል ይህ ቁጥር ትክክል ነው እውነት ነው የሚሆነው ማለት ነው። እዚህ ጋር ደሞ ስንመጣ መቶ ሀያ የአምስት ተካፋይ ነው ሁለት መቶም የአምስት ተካፋይ ነው። አይደለ ለአምስት ያለቀሪ የሚካፈሉ ቁጥሮች መጨረሻቸው ዜሮና አምስት ስለሆነ መቶ ሀያም ሁለት መቶም ለየብቻ ለአምስት ይካፈላሉ ያለቀሪ። በዚህን ጊዜ ምን ይሆናል? የመደመር ተካፋይነት የድምሮች ተካፋይነት ነው የድምሮች ተካፋይነት ማለት ይሄም ለብቻ ለአምስት ይካፈላል ይሄም ለብቻ ለአምስት የሚካፈል ከሆነ የሁለቱም ድምሮች ለአምስት ይካፈላል ማለት ነው። ደንቡን ስንጠቀም ይሄ እውነት ነው። አራት ጋር ደግሞ ስንመጣ ሁለቱም ለአራት ይካፈላሉ ማለት የድምሮች ተካፋይነት ላይ ሁለቱም ይሄም 140ም ሀያ አምስትም ለአራት የሚካፈሉ ከሆነ የሁለቱ ድምርም ለአራት ያለ ቀሪ ይካፈላል እንላለን። ስለዚህ 140 አሁን እዚህ ጋር 100 140 የሚለው 40 የመጨረሻዎቹ ሁለቱ ዲጂቶች አርባ አርባ ለአራት ያለ ቀሪ ይካፈላል አዎ፣ ይካፈላል። ይሄ ይካፈላል። 25 ደግሞ ለአራት ያለ ቀሪ አይካፈልም። ስለዚህ ይሄ ሐሰት ነው የሚሆነው ማለት ነው። ወደዚህ ደግሞ ስንመጣ ሰ ሁለት መቶ ስልሳ አንድ ለሶስት ይካፈላል አይካፈልም? የሚለውን ስናረጋግጥ ምንድን ነው የምናደርገው? ሁለት ሲደመር ስድስት ሲደመር አንድ ዘጠኝ ነው። ስለዚህ ዘጠኝ ለሶስት ያለ ቀሪ ስለሚካፈል ይሄ ይካፈላል። ይህንንም እናረጋግጣለን። ሶስት የልዩነቶች ተካፋይነትን ነው የምናየው። የልዩነት ማለት ከሁለት መቶ ስልሳ አንድ ላይ መቶ ሰላሳ ሁለት ስንቀንስ ለሶስት ይካፈላል ወይ ነው የዚህ ውጤት ማለት ነው። የልዩነት ተካፋይ ይሄ ማለት ሶስት ለዚህም ለዚህም መካፈል አለበት ማለት ነው። ስለዚህ ይሄንን ስንደምር ዘጠኝ ነው የሚሆነው። ዘጠኝ ደግሞ ለሶስት ያለ ቀር ይካፈላል። ካፈላል ይሄንን ደግሞ ስንደምር ስድስት ነው። ስድስትም ለሶስት ያለ ቀር ይካፈላል። ስለዚህ የልዩነት ተካባይን ህግ ያሟላል ማለት ነው። ምን ይሆናል ማለት ነው? የሁለቱ ልዩነትም ለሶስት ይካፈላል። ይሄ እውነት ነው የሚሆነው። እዚህ ጋር ደግሞ ስንመጣ ለስድስት እና ለሶስት ነው የምናረጋግጠው አይደል ለስድስት መካፈሉን የምናረጋግጠው ለስድስት አንድ ቁጥር መካፈሉን የምናውቀው ለሁለትና ለሶስት ማለት ነው። ለሁለትና ለሶስት ነው የምናረጋግጠው፣ ለሁለትና ለሶስት መካፈሉን እናረጋግጣለን። ስለዚህ ለሁለት ስናረጋግጥ መጀመሪያ ይኸውና መጨረሻው ተጋማሽ ስለሆነ ለሁለት ይካፈላል። ለሶስትስ የእነኚህ አጠቃላይ የሁሉም ቁጥር ድምር 12 ነው። 12 ደግሞ ያለቀሪ ለሶስት ይካፈላል። ስለዚህ ይሄ ቁጥር ለስድስት ያለቀሪ ይከፈላል እንላለን። ይሄንን ደግሞ እናያለን። ለሁለትና ለሶስት መካፈሉን እናረጋግጣለን ይሄ መጨረሻው ስንት ስምንት ነው ተጋማሽ ስለሆነ ለሁለት ይካፈላል ለሶስት ደግሞ የሁሉም ድምር የአንድ ዜሮ እና የስምንት ድምር ዘጠኝ ነው ዘጠኝ ደግሞ ለሶስት ያለቀር ይካፈላል ስለዚህ ይሄም ይሄም ለስድስት ስለሚካፈል የሁለቱ ልዩነትም የእነኝ የሁለቱ ልዩነትም ለስድስት ያለቀር ይካፈላል ስለዚህ ይሄ እውነት ይሆናል ማለት ነው ሁለተኛ ጥያቄ ደግሞ ጠ ሲደመር የ ያለ ቀሪ ለዘ መካፈሉን ወይንም ያለ መካፈሉን ለይ ይላል። ጠና ያን ስንደምር ማለት ነው። አሁን ይሄንን ጥያቄ የምንሰራው እንዴት ነው? እንደሚያዘን እንስራ ሶስት እናደርግና ከዚህ በፊት እንዳለው ማለት የሁለቱ ድምር ስንት ነው? ስድስት መቶ እና ሰባ ስምንት ይሄንን አሁን እንሰራለን። አሁን ይሄንን ምንድን ነው የምናደርገው ይሄ ቁጥር ለሶስት ያለቀር ያለ ቀር ይካፈላል። ይሄ ለሶስት ያለ ቀር ይካፈላል። እናረጋግጥ ስድስት መቶ ለሶስት ያለ ቀር ይካፈላል አይደለ? ምክንያቱም የዚህ ድምር አጠቃላይ ስድስት ነው። ስድስት ደግሞ ለሶስት ያለ ቀር ይካፈላል። ሰባ ስምንትም አስራ አምስት ነው የሚሆነው። አስራ አምስት ለሶስት ያለ ቀር ይካፈላል። ስለዚህ እነኚህ ሁለቱም ቁጥሮች ለሶስት ያለ ቀሪ ስለሚካፈሉ ምን ሆነ ማለት ነው ይሄ ቁጥር ይሄ እውነት ነው የሚሆነው ማለት ነው አይደለ እውነት ነው የሚከፈላል ማለት ነው። ቀጥለ ቀጥለን ደግሞ የምናየው ማን ነው ስድስት እናደርግና ስድስት ከዛ ዘጠና ስምንት ሲደመር ሰላሳ እናደርጋለን ማለት ነው የዚህኛውን ያመር ውሃንም ደግሞ ሰባት እናደርግና አርባ ሁለት ሲደመር ሁለት ሀያ አራት እናደርጋለን ከዛ በተመሳሳይ ሁኔታ እንሰራለን ማለት ነው። ይሄኛውን ስናይ ይሄ እውነት ነው አይተናል። ይሄኛውን ደግሞ ለስድስት አሁን ይሄን ለስድስት እናካፍላለን ይሄን ለስድስት እናካፈላለን ይሄ ለስድስት ይካፈላል። ለሁለት እና ለሶስት ነው አይደል የምናረጋግጠው? ማለት ይሄ ለሁለትም ለሶስትም የሁለቱ ብዜት ስለሆነ ለሁለትም ለሶስትም መካፈሉን ማረጋገጥ አለብን ማለት። እነኝህ ሁለቱ ቁጥሮች ይሄ ለሁለት ይካፈላል፣ ለተጋማሽ ስለሆነ ለሁለት ይካፈላል። ለሶስትስ አስራ ሰባት ነው ለሶስት አይካፈልም። ስለዚህ የሁለቱ ድምር አደለ? ይሄና ይሄ ሲደመር አስራ ሰባት ነው። አስራ ሰባት ደግሞ ለሶስት አይካፈልም። ስለዚህ አጠቃላይ ይሄን መስራት አይጠበቅብንም። ስለዚህ አይካፈልም ማለት ነው። የሁለቱ ድምር የነኛው የሁለቱ ድምር ለስድስት አይካፈልም። ሲቀጥል ደግሞ እዚህ ጋር 24 42 እና 224 ለምን ለ7? አይደል 42 ለ7 ያለቀሪ ይካፈላል። አይደል ይካፈላል ደንብ የለም ማለት ለሰባት ያለ ቀሪ መካፈሉን ደንብ የለም። ይሄን ደግሞ ሁለት ሁለት መቶ ሁለት መቶ ሀያ አራትን ደግሞ ለስንት ነው የምናካፍለው? ሁለት መቶ ሀያ አራትን ለስንት ነው? ለሰባት፣ እዚህ ጋር እንቆርጣለን፣ ሶስት ይሆናል። ሀያ አንድ አንድ አራት ሁለት ይካፈላል። ስለዚህ እነኝ ሁለቱን ቁጥሮች በተናጠል ለሰባት ስለሚካፈሉ የሁለቱ ድምር የዚህና የዚህ ማለት ነው ለሰባት ይካፈላል እንላለን ማለት ነው።